ንገራት በደንብ እንዲገባት አርገ ንገራት። እኔ ነግሪያታለሁ እንዴት እንደሚወለወል ቤቱ እንዴት እንደሚጸዳ አሳይቻታለሁ። እንጀራ መጋገር ራሱ እኔ በቃ የሚሰራውን ነገር አሳያት። የሚታጠብና የማይታጠበውን አሳያት። ሁሉም ነገር የሚሰራውን አሳያት። ትልቅ እኮ ናት። በቃ መጥፎ ነገር ትናገሪ፣ ዝም ብለሽ አሳያት፣ አለቀ። እኔ ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበረችው የበጎ ቤተሰቦች እንዴት ናቸው? ደህና ናችሁ ወይ? አላችሁ ወይ? ስራ፣ ጤንነት አፌ እንዴት ነው ያለው? አልሐምዱሊላህ ሰላም ነኝ። እንግዲህ ቆረጥ ቆረጥ እያልክን በተለያየ ነገር ቪዲዮ ወደ እናንተ እያመጣሁኝ ነው ማለት ነው። እናንተ ደግሞ ላይክና ሸርክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ስለምታበረታቱኝ እጅግም በጣም አሪ አመሰግናለሁ። ጀዘኩሙላሁ ኸይረን። ከዚህም በኋላ ደግሞ ለቤት አዲስ የምትሆኑ ሰዎች ተፈጣሉ። ቤቴ ቤታችሁ ነው። የእኔ ቤቴ እናንተ ቤት ነው ማለት ነው። ስለዚህ ከዚህ በኋላም ሰብስክራይብና ላይክ ያደርጋችሁ አበረታታል። እንግዲህ ደግሞ ዛሬ ይዤላችሁ የመጣሁት ሁለቶችን ቀበጦች ነው ማለት ነው፣ ሳዓድንና አውልን ማለት ነው። ማሻላ አውል ማሻላ ማሻላ ማሻላ በጣም ጎበዝ ነው። እንግዲህ ቸው ከዚህ በፊት ምራሱ አይተናል። አሁን ደግሞ ያው እንግዲህ እስካሁን ድረስ በሚያሳየን ነገር ሀቂቀተን የሰው ቤት አሰው ሀገርም አይልም አገር ላይም አይልም የሰው ቤት የሰው ቤት የሰው ቤት እኔ ሀቂቀተን ያአ ብቻ ከመስ ምናልባችም ሀገር ላይ ላይ የሆነ ነገር እና እሳ ሀገር ሆ የሆነ ነገር አንድ ና የመላ ይችላል ነገር ግን ያው የሰው ቤት የሰው ቤት ነው። አንድ ሰው ከተወለደበት ሰፈር ከራቀ በቃ ያው እንደ ስደት ቆጠሩት። ማለትም በቃ የሰው ያው የሰው ቤት ነው። እና ያው ትንሽ ልጅቱ ሰራተኝነት እንዳይሰማት ምናምን ነገር በተለይ ደግሞ የራሷን ቻናል አሁን ልጅቷ ማሻአላ ማደግ የምትችል ናት። ትለወጣለች ማለትም አንደኛ እናንተ ጋር የምትሰራ ከሆነ በእናንተ እናንተ ጋር የምትሰራ ከሆነ እናንተ ተገፍታችኋላት ታድጋ ላይ ትለወጣለች። ማለት በዚህ ትንሽ ኢትዮጵያ ላይ የሚከብደው ለብቻው ለብቻው የዩቱብ ከፍቶ አንድ ሰው ብቻውን ሆኖ ማንም አለ ታዋቂ ሰው ትይቱ ማሳደግ በጣም ከባድ ነው፣ ከምንም ነገር በላይ ማለት ነው። ነገር ግን ደግሞ የሆነ ታዋቂ ሰዎች ጋር ምናምን ከተሆነ ግን ደግሞ በጣም እጅጉን በጣም ቀላል ነው። ሰዓቱ ቶሎ ይሞላል፣ በሉ ምክንያቱም ይመጣል። እኛ ግን ዛፈር ዲም የበልተን ሰባት ወር ድረስ ሰዓት ሞልተን ነው ላይ በላይ ቅጥቅጥ ብለን ተቀምጠን ስለዚህ

ጊዜው አይባክንባት አቂቅተን እንኳን እዛ አገር እናንተ ጋር ተሰዶ ይቅርና እዝምኛ ስንት በረሃ ቋርጠን ስንት ዓመት ቆይተን እራሷ አልተለወጥም። እንኳን እዛ ይቅር ነው ማለት ነው። ስለዚህ ጊዜው ሳይቀጥልባት ምናልባት እናንተ ቀና ልብ ስላላችሁ ሂጡብ ትከፍላላላችሁ ብዬ አስባለሁ። ስለዚህ ሂጡብ ትከፍላት እና ትተዳደግ ራሷን ትለውጥ ከራሷ አልፋ ደግሞ ከሰራች ቤተሰቦቿን የምትለውጥ የጠንካራ እናትን የምትመስለች። ስለዚህ በዛ ላይ ጨዋ ናት፣ ፀባይ ያላት እንግዲህ እንደተናገርሽው ከሆነ ከመጣሻት እጅጉን በጣም የመጣሻት በቅርብ ሰዓት ነው። ነገር ግን እንደዚህ በቪዲዮ መውጣቱን አምናበት እናንተ ጋር መስራቱን ወዳ ፈቅዳ እንደዚህ ካደረገች በጣም ብዙ ሰው ሀታ የጥቅም ነገር እንደዚህ ከሆነ እሺ አይሉ እሺ አይሉም አይፈልጉም ማለት በእኔ ሊጠቀሙብኝ ብለው ነው ወይ እኔ ሊጠቀሙብኝ ነው ወይ ምናምን ብለው ነው የሚያስቡት። እሷ ግን ያንን ነገር ታሳቢ ሳታደርግ እሺ ማለቷ መስማማቷ ያው እንግዲህ ከውስጧን አላህ ነው የሚያውቀው። ግን ሆኖም ግን ደግሞ ምንም ቅሬታ እንደሌለባት ነው ሀታ ራሱ አነጋገሯም ላይ ይሁን ቪዲዮ አሰራሯም ላይ። በመጀመሪያ ግን ትንሽ አስቃኛለች፣ እንደው ፈጣሪው ያ አላህ ዲ የዛሬውን አውጣኝ ይሄ ቲቪ ተበላሽቶ እንደውታ በመታ ምናምን ስትል አሳዝነችኝ። ያው የሰው ቤት ስለሆነ ትንሽ አሳቡ አይቀርም እና ያው ዛሬም እስከምትለምደውም ድረስ ዛሬም ነገ ይሄንን እናድርግ፣ ዛሬም ነገ ይሄንን እናድርግ፣ ምናልባሽም አወል መጥፎናት ብሎ ያስባ እሱ ባያስባትም፣ እሱ ግን እሷ ግን ምናልባሽም የአሰባት ላይ መስራት ስለሚችል ትንሽ ያታጨናንቃት፣ ያው ቀስ እያልሽ እስከምትለምደው እስከምታውቀው ድረስ ማለት ነው። ግን የምትወጃትና፣ እንዴት ትለወጥ ከምትፈልግ ከሆነ ወላ የችግር ችላት ማለት ነው። የትብ ትግሮ ይችላል። እጅጉን በጣም ብዙ ሰው የተለወጡበት ከራሳቸው አልፈው ቤተሰቦችን የሚያስተዳድሩበት ኢትዮጵያ ላይ መቼም እኔ ከዩቱብ የተሻለ ስራ አለ ብዬ አላስብም። ሀቂቃቱን ለሰራበት፣ እውቀት ላለው፣ አይዲያ ላለው ሰው ዩቱብ በጣም አዋጭ ስራ ነው። አዋጭ ስራ ማለት ነው። አይዲያ ላለው ሰው ማለት ነው። ሰው ላውለው ሰው። ስለዚህ እናንተ ደግሞ ለጊዜውም ቢሆንም ከፍርዶስ እናንተ ስለምትታወቁም ስለምትሻሉም ለዩቱብ የተክረዝላለ ፍርዶስ ማለት ነው። ቀና ልብ ስላላችሁ ሁሉ እንደማትሏትም ተስፋ አደርጋለሁ። በቅርቡም ከፍታችሁን እንደምታመጡላት ተስፋ እናደርጋለን። አባይቤ ወዳችኋለሁ፣ አከብራችኋለሁ። እንግዲህ የተለያዩ ቪዲዮዎች እያመጣሁላችሁ እያሳየኋችሁ ነው። ያሁን ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ማድረጋችሁን አትርሱ። አበረታቱ። ወዳችኋለሁ።